ዛሬ በጉጉት ሲጠበቅ የነበረ የጨረቃዎቹ ቪዲዮ ተለቋል። ሀይሚ የምስቶሪዋ ላይ የጀርባ አቅማል ሁሌም በጀርባ ነው በማለት ፖስት አድርጋለች። የንግር ውርውሮ እንደቀጠለ ነው። ለነማን ነው ምንድን ነው የሚለውን በደንብ የምነግራችሁ ይሆናል። በመጀመሪያ ግን ዛሬ በተለቀቀው ፎቶ ላይ በጣም ብዙዎቻችሁ ብዙ ግምት ገምታችኋል። አንዳንዳችሁ ደግሞ በጣም ጎበዝናችሁ ግምት ላይ እኔም የራሴን ግምት አስቀምጬ ነበር። ግን በሁለተኛው ቪዲዮ ላይ አንድ ሄቴ የገመታችሁ ግምት ምናልባት ትክክል አይደለም ብላ ነግራኝ እኔ ማምጠቼ ነግሪያችሁ ነበር። ብዙዎቻችን ቡራ ሀይሚን ሰርፕራይዝ ሊያረጋት ነው እያለን ነበር እና ቡራ ሳይሆን ሰርፕራይዝ የሚያረጋት እሱ ራሱ ሰርፕራይዝ እየተደረገ ነው፣ የቅመሞቹ አለበት ብላ ነግራኝ ነበረ። እህቴ ታንኪው፣ አሁንም ትክክለኛ የሆኑ መረጃዎችን ብታደርሽኝ ደስ ይለኛል ማለት ነው። ብዙዎቻችን የጠበቅ ነው እንግዲህ እንደምናውቀው ለሀይሚ የሆነ ነገር ሊያደርግላት ነው። በተለይ ደግሞ ዱባይ ላይ ከዛ ባህር ላይ በጀልባ አስባችሁታል። እንደገና ደግሞ ቀይ እንዴ ነው ፊኛና ነጭ ፊኛ ስናይ ደግሞ ሌላ ነገር ነበር የገመት ነው ቪዲዮ ተለቋል። ቤተሰቦቼ አንድ ቻለንጅ አለ። እሱም ደግሞ ሀይሚዬ ሁለት መቶ ኬ ስትገባ ና ቡራ ሁለት መቶ ሀምሳ ኬ ሲገባ ትልቅ እዬ ሰርፕራይዝ አለ። ስለዚህ ቤተሰቦቼ ላይክ፣ ሰብስክራይብ እያደረግን እናበረታታቸው። የምር ነው እነዚህ ተወዳጅ በጣም ድንቅ የሆኑ ሁለት ልጆች ናቸው እና ለሰው ልጅ ሪስፔክት ያላቸው ሰውን የሚያከብሩ ሰውን የማይነኩ መልካም ልቦና ያላቸው ስለዚህ ሰብስክራይብ ብናረጋቸው ብናበረታታቸው እነሱንም ጠቅመን እኛም ደግሞ ከነሱ መልካም ነገር ተምረን እና እንግዲህ ዛሬ ቪዲዮ ተለቋል። ቪዲዮ ምንድን ነው? ልክ ልጅቷ የነገረችን መረጃ ነው የሆነው። አንደኛ የመዳም ቅመሞች እቻ አለበት። ሁለተኛ ነገር ደግሞ ሁለት መቶ ኬ ነው ለቡራ የተከበረለት። አይታችሁ ከሆነ ቡራ ከዚህ በፊት ሁለት መቶ ሲገባ አልተከበረለትም። አንድ ጊዜ አስታውሳለሁ ቲቶክ ላይ አድናቂዎቹ አክብረውለታል። ግን በጣም ብዙ ተቃውሞ ነበር የደረሰበት የምን ብዙ ጥቅሶችን እንግዲህ ጥቅስ በነገራችን ላይ ስቶሪ ላይ ማድረግ የጀመሩት በቅርብ ነው። ሀይሚም ቡራም፣ ሀይሚ ደግሞ አንዳንዴ ማለት ነው ገፋ ያለ ነገር ስለሚደርስባት ነው። እሱን ደግሞ እኔ በደንብ ነግራችኋለሁኝ። እና እዛ ጋ እና ብለው ሲያከብሩለት ሀይሚ አልነበረችም በሰዓቱ። በመካከላቸው ጥሩ ነገር አልነበረም። ሀይሚም ደግሞ ዛሬ ተናግራለች። ብዙ ጊዜ እንጣላ ነበረ ልክ እንደ ወፎቹ ብላለች። ያው ጥላቸው ከልብ ሳይሆን ከላይ ነው። ታውቃላችሁ፣ አለመግባባት ልጅነት፣ ወጣትነት ወጣትና ልጅ ስትሆኑ አረቃችሁ አታስቡም። ልክ እንዴ ነው ዶሮ ለጊዜው ይናከስ ምናምና ቆየት ብሎ የሚፋቅራል አይደል? ከልባቸው ሳይሆን ከላይ ከላይ እንዴት ነው ተገፋፍተው ብቻ። አለማስተዋልም ሊሆን ይችላል። ሀይሚና ቡራ በሰዓቱ ጥሩ ላይ ስላልነበሩ ቡራም ደግሞ በቃ ከዚህ በኋላ አይከበርልኝም ብዬ ስላሰብኩኝ አመሰግናለሁ ብቻ ብዬ አልፌው ነበር ብሏል። ሀይሚዬ ዱባይ ላይ ብዙ ገጠመኞች ገጥመውኛል፣ አምጥቼ እነግራችኋል ሰጥቷለሁ ብላለች። እንጠብቃለን እንግዲህ። ዛሬ ከቢኒ ጋር ሆና እሷናት ያዘጋጀችው ያው ሰፖርት አድርገዋታል። የመዳም ቅመሞች ወዳጆቹ፣ አድናቂዎቿ የሀይሚም የቡራም ማለት ነው ዱባይ ላይ ያሉ እኛ ደግሞ በርቀት ያለን አንድ ቀን ኢትዮጵያ ስንገባ እንደምናደርገው እርግጠኛ ነን። አንድ ላይ እጅ ለእጅ ተያዘ ማለት ነው እና አንዳንድ ነገሮችን አስተካክላ በሴት አቅሙ አስባችሁታል። ዱባይ ላይ ደግሞ የመጀመሪያዋ ነው ስትሄድ ና ብዙ ነገሮችን እንትናትል የማታቅም ያው መውጫ መግቢያውን ቢኒ አንዳንድ ቦታ ወስዶ ነው ያዘጋጁት ብላለች። ሲቀጥል ደግሞ ጾም ጾም ነው አሁን ሰዓቱ። ኬኩ ደግሞ የጾም አይደለም፣ እዚ ጋ የጾም ያለ አይመስለኝም። ምክንያቱም ደግሞ የጾም ነው ቢሉም የፍስክ ነው ያለች ነበር ሀይሚዬ። በነገራችን ላይ ማለት ነው ውጭ ሀገር ላይ ብዙ ጊዜ የጾም ኬክ አለ። ግን ኬኩን በምን ምክንያት ነው የምታገኙት? እንደ ዛሬ ፈልጋችሁት ከሆነ ኬኩን እንደ ማታ ላይ ለምሳሌ ለዛሬ ከፈለጋችሁ ትናንትና ማታ ምናምን ደውላችሁ እንትን ታዛላችሁ። ኬኩ እንደፈለጋችሁት ይሰራላችኋል ማለት ነው፣ የጾም ሆኖ ይሰራላችኋል እና የጾም ኬክ አለ። ዛሬ ብሩኬ እንግዲህ በአፕል ወይም አፕል ታቀላችሁ አይደለ? በሱ ነው የተሸወደው። ኬኩ ግን ሲያምር በጣም ነው የሚያምረው። የሚገርም ኬክ ነው። ሀይሚዬ ለቡራዳ ስታስትል ብዙ ነገሮችን አስባችሁታል። ጀልባ ላይ እንግዲህ ባህር ላይ ጀልባ ላይ ሄዳ ዝግጅቶችን አዘጋጃታ ብዙ ነገር አድርጋ ብቻዋን ማለት ነው። አሁን ደግሞ ሙቀት ነው ምናምንና ይሄን ሁሉ ተቋቁማ ለቡራ ደስታ እንደዚሁም ደግሞ ለቤተሰቦች ክብር እርግጠኛ ነኝ ሁለተኛ በደንብ አከብርለት አለው ብላለች። ሲቀጥል ደግሞ እሷ ሁለት መቶ ጌ ሲገባ ቡራ ደግሞ መቶ ሀምሳ ጌ ሲገባ የሚገርም ሰርፕራይዝ አለ። ቤተሰብ ከጓደኛ ጋር ከፋሚሊ ከቤተሰብ ጋር በአንድ ላይ በመሆን ማለት ነው እኛና ፖሽ ቤተሰቦች ላይክ ሼር እያደረጋችሁ አበረታቱ። አይከፈልበት መልካም ልብ፣ መልካም ቅን ልብ ብቻ ነው የሚያስፈልገው። እኛና ዛሬ እንግዲህ ሀይምዬ የሚገርም አለባበስ የሚገርም ዝግጅት ቤት ነው ያዘጋጀችው። ቡራ የመሰለ ሁላ ፎቶ ለመነሳት ነው በቃ። ሁለት መቶ ኬ አከብራለሁ ብዬ አላስብም ነበር። ምክንያቱም በሰዓቱ ብዙ ነገር ተፈጥሯል። አንደኛ፣ ሁለተኛ ደግሞ አሁን ሁለት መቶ ኬ አልፌ ሁለት መቶ አስር ገብቻለሁ ብሏል፣ ነው ሁለት መቶ አስራ ሁለት ገብቷል። ይሄ ደግሞ የመልካምነት ውጤት ነው። ቤተሰብ ምንም ሳታደርጉ እናንተ ብቻ ከልባችሁ መልካም ሆኑ። ፈጣሪ ደግሞ እጥፍ አድርጎ ነው የሚከፍላቸው። አሁን እነሱ ይሄ ሁሉ መወደድ፣ ይሄ ሁሉ በሰው መከበር መከበብ እግዚአብሔር ስለሰጣቸው ነው። ልባቸው ንጹህ ስለሆነ ነው። እኛ እና እንግዲህ ቤተሰቦቼ ዛሬ ያው ነግሬያችኋለሁ። በሁለተኛው ቪዲዮ ላይ መጀመሪያ ላይ እኔ እንዲያው የምስልኝ አራት ነገሮችን ነበር ያመጣውተኝ አንደኛ መኪና፣ ሁለተኛ ነገር ደግሞ የአንድ አመታቸውን ሊያከብሩ ኦር ቀለበት ወይንም ደግሞ ቀለበቱ ላይ ግን እርግጠኛ አልነበርኩም። ፍቅሩን ሊገልጽላት ነበር ያልሁትኝና በሁለተኛው ቪዲዮ ግን እንደዛ አይደለም። አንቺ አሰብሽው አይደለም እና ብዙ ሰዎችን እያየው ነበረ። ግምታቸው ሁሉም ቀለበት ቀለበት ነው የሚሉት፣ ግን የመዳም ቅመሞች እጅ አለበት። ሲቀጥል ቡራነው ሰርፕራይዝ ተዳረጊው ብላ ስለነገረችኝ እኔም አምጥቼ ሆዴ ቲማቲም ነው አይችልም። እናንተ ጋር ትንፍስ ብየው ብየው ነበር ቤተሰቦቼ ያው እየጠበቅኩ ነበር ቪዲዮን ለማየት ቪዲዮ ተለቆ አይቸዋለሁ። በጣም የሚገርምና ደስ የሚል ነው። ቡራ በጣም ተደስቷል። ከመደሰቱ የተነሳ ሁላ ደንግጧል። ምክንያቱም ያልጠበቀው ነገር ነው። ሀይሚዬ ዱባይ ላይ የመጀመሪያ ስለሆነች የሄደችው ይህን ነገር ታደርጋለች ብሎ አይጠብቅም። ገባችኋለለን እና እንደዚህ ስለሆነ ደስ ብሎታል። እኛም ደግሞ ደስ ሊለን ነው የሚገባው። ሲቀጥል ሀይሚዬ እንግዲህ ስቶሪዋ ላይ በቃ ከረር ያሉ ቃላቶችን እየተጠቀመች ነው። ስቶሪዋ ላይ ታችሁ ከሆነ የጀርባ ቅማል ኮ ሁሌም ከጀርባ ነው። ምን ለማለት ፈልጋ ነው እነማንን ነው የሚለውን ስነግራችሁ ቤተሰቦች፣ ከዚህ በፊት ሀይሚም ቡራም ማለት ነው ብዙ ጊዜ ስቶሪ አይጠቀሙም። በቃ ፖስት ማድረግ ካለባቸው ዩቱብ ላይ ነው ፖስት የሚያደርጉት። አንዳንዴ ደግሞ ቲክቶክ ላይ ሜቢ ቡራ ቪዲዮ ፖስት ያደርጋል። አሁን ግን ስቶሪ ላይ ታችሁ ከሆነ ኢንስታግራም ላይ ቲክቶክ ላይ እንደዚህ አይነት ነገሮችን ይጠቀማሉና እንግዲህ ታቀላችሁ ብዙ ሰው እንደሚወዳቸው እንደሚያከብራቸው ኢንስታግራም ላይ ቲክቶክ ላይ በኢንቦክስ እየገቡ ታቃላችሁ ወዳጅ መስሎ ልክ ጠላት ማአት ነው ያለው አይደለ ልክ ወዳጅ መስሎ እንደሚወድ እንደሚወዳት ወይንም ደሞ ጥርሱን አሳይቶ ከኋላ የሚወጋቹ ብዙ ሰው አለ ሀይሚም ደሞ ያን ነገር ነው እያደረገች አለች እዚህ ጋር የሀይሚና የቡራ ኮንታክት ዝም ብሎ አይደለም በደንብ የጠበቀ ሀይሚ ጋር ያለ ሙሉ ነገር ቡራ ያቀዋል ቡራ ጋር ያለ ሙሉ ነገር ደሞ ሀይሚ ታቃለች እዚህ ጋር ሀይሚ ነው እወድሻለሁ እንደዚህ ነሽ መምነሽ ምናምን ብላችሁ ማለት ነው። በጥርሳችሁ አግጣችሁም ሆነ ምን ብላችሁ ሸኝታችሁ እዚያ ቡራ ጋ ሄዳችሁ ደግሞ የሆነ ነገር ያልሆነ ነገር ትጽፋላችሁ። ያን ነገር ደግሞ ሀይሚ ታያዋለች። አታየውም ብላችሁ አስባችሁ ከሆነ አትሳሳቱ። ለምን ቡራጋ ያለ ነገር ሁሉ ሀይሚጋ ሁሉ ስላለ ማለት ነው። አንዳንድ ጊዜ ከአስመሳይ ሰው መጠንቀቅ ተጠንቅቆም አይገፋም። ግን ደግሞ አንዳንድ አስመሳይ ሰዎች ማለት ነው። ባታስመስሉ በቃ ሪል ሆናችሁ መውጣት እኮ ነው። ምንም ማን ያስገድዳችኋል ና ሀይሚዬም ብዙ ጊዜ በቃ ስቶሪው ላይ እንዴት ብዬ ልንገራችሁ፣ ጠጠር ያሉ ነገሮች ናቸው እየተናገረች ያለችው። አድናቂ መስሎ ግን አድናቂ ያልሆነ የሚወዳቸው መስሎ አስመስሎ ግን አድናቂም ወይንም ደግሞ የማይወዳቸው ለእነሱ ጠላት የሆነ ብዙ ሰው አለ ና እነሱ እንድትማሩበት ወይንም እንዲገባችሁን ይህን ነገር አይቸዋለሁ፣ ቡራጋም የተላከውን ነገር አይቸዋለሁ ለማለት ነው እንደ ስቶሪ ላይ የምታረገውኝ እና እናንተ ራሳችን ስለምታውቁ እንደዚህ አይነት ነገሮች ብትቆጠቡ እኔ መልካም ነው ብዬ ነው ማስበው። ምክንያቱም ለእናንተም ጥሩ አይደለም፣ ለእሷም ስሜት ጥሩ አይደለም። ግን ምንም አታመጡም። ምክንያቱም ቡራና ሀይሜ አንድ ስለሆኑ ቀጣይም አንድ ሆነው ስለሚቀጥሉ ማለት ነው። ቤተሰቦቼ ለማንም ሰላማችሁ ይብዛ እያልኩ ባባዬ